በአላህ ተባበሩ በአላህ የሆነባቸው በአላህ ይኸው፣ እኔ ክላስ ያለው መስታወት ማለት ነው። እኔ ክላስ ያለው መስታወት እንዲህ ሳስነካው ጣትና ጣት አይገናኝልኝም። ሌላ ክላስ ያለው ሁሉንም ክላስ የነሱንም ፈትሾ፣ ግን ጣትና ጣቴ ግንኙት ይላል ማለት ነው። ደሞ ቲዮብ ላይ ማነው የስደተኞች ወዳጅ እያለ ስሙን እያስተዋወቀ ሰው ጠፈኝና፣ ነው እሱ ስለ መስታወት ካሜራ ምናምን ያሳያል ማለት ነው አዙሬ ገመድ ወደ ላይ ወደ መስታወቱ ይገባ የወጣ ገመድ፣ ይህ ይታያችኋላ። ይህም ገመድ ወደ ላይ ወጥቷል። ይህን ገመድ ወደ ላይ ወቷል። ይሁ እንዲሳስነካው ይት ጣትና ጣቴ አይገናኝልኝም። እንዲሳስነካው ይራራቃል፣ ሁሉ ነገር ይራራቃል ማለት ነው። እና ታዲያ ለዚህ ነገር እንዲብዬ ነው

ይሄ ገመዱ ለምን ይወጣል? አንድ ቀን ማለች ማለት ነው ፊት ይሄንንም ክላስ አልጠቀምበትም፣ ይሄንን አልጠቀምበትም፣ ይሄን መታጠቢያውን ይሄ ብታያችኋለ ይሄ ይሄ እንዲያተጠቀምበት ይሄ መስታወቱን እንዲያተጠቀም ሁሉ ነገር እንዲያተጠቀም ተብዬ እሺ ብዬ እዛ አልጋ ቤቴ ከዛ እነሱ መታጠቢ ሄደሎ ታጠባለሁ። አንድ ቀን አድርኩ ሰው ቤት እናቷ ቤት ላይ አንድ ቀን አድርኩ ዋልኩ። ማታ ሁለት ሰዓት ላይ መታወሰደችኝ ከዛ ማታውኑ ጠዋት ይሄናምንም ሸዋር ቤቱ ነው ምና ይሄም ያንቺ ነው ብላ ነገረችኝ። አሁን ደግሞ ቲዩብ ላይ እያየሁኝ እንጅ አጋጣሚ መስተዋት ፈትሾ ምናምን እየተባለ እሽ ብዬ መስተዋቱ ጋር መጥቼ መስተዋቱ እንዲህ አደርገዋለሁ ጣትና ጣት በየት ይገናኝ። ከዛ እነሱ ክላስ ደግሞ ሳጸድያ እንዲህ አደርገዋለሁ ጣትና ጣት ንክኳት እንዲህ ዝህ ደርክ ይክላል። ይሄ ግን የዝህን ያህል ክፍተት ይኖረዋል የዝህን ያህል ክፍት ይላል ማለት ነው እና ገመዲም ይንሽ ገመዲም አሰላሙ አሌይኩም ወረህመቱላህ ይህ ቪዲዮ ላይክ ሼር ሰብስክራይብ በማድረግ ለእህቶቻችሁ እንዲደርስ አድርጉ አይከፈልበትም ለኖ በጣም ብዙ እህቶች ይጠቅማል ይሄ ቪዲዮ ምክንያቱም በጣም አዳዲስ የሚመጡ እህቶቼ አሁን ቶሎ ቶሎ እየነቀሉና እያበዱ ሜዳ እየወጡ እየጠፉ ወጥተው እንደቀሩ ነው የምናየው ማለት ነው አላህ ሱብሐነሁ ወተዓላ ወጥቶ ከመቅረት ይሰውረን እና ልላችሁ የምፈልገው ምንድን ነው ካሜራ መኖሩ ለእናንተ በጣም ጥሩ ነው እኔ እንደኔ ከሆነ ካሜራ ጥሩ ነው ትንሽ ክላስ ሲሆን ይደብራል ነገር ግን ሽንት ቤት ውስጥ ታጥባችሁ ክላሳችሁ እንኳን ካለ ሽንት ቤት ውስጥ ታጥባችሁ እዛው አደራርቃችሁ ልብሳችሁን ቀይራችሁ መውጣት ትችላላችሁ ኖርማል ነው ክላስ ውስጥ የሚደረግ አዲስ ነገር አለ እህቶቼ የለም በእርግጥ ጸጉራችሁ ልትከፍቱ ትችላላችሁ ላላማ እስከወጣችሁ ድረስ ጸጉራችሁ ታጥባችሁ አደራርቃችሁ መውጣት ነው አለቀ በሻሺ ሰሳ ባለሻሽ ሸፈና አድርጋችሁ መውጣት ነው። ሌላ ራብ፣ ጥማት፣ የደሞዝ ችግር ከሌለ ማለት ነው እዛው መስራት ይሻላል፣ ሌላ ቦታ ከመሄድ ማለት ነው። ለእኖ በአሁኑ ሰዓት አዳዲስ የምትመጡ እህቶች ማለት ነው ተናዝል የሚባል ነገር የለም። ቀጥታ ከአገር በተለይ ሳውዲ አረቢያ ቀጥታ ከአገር ስትመጡ በአንድ ከፊል ነው የምትመጡት። እዚህ ጋር ችግር ከተፈጠረ እናንተ ችግሩን ቀለል አድርጋችሁ ካላያችሁ ትንሽ ነገር የሚያስነቅላችሁ ከሆነ ያዙኝ ልቀቁኝ የምትሉ ከሆነ ማለት ነው ቀጥታ አገር ነው የምትሳፈሩት ልንገራችሁ እዚህ ጋር ካሜራ ብቻ ከሆነ ነው ያልኩት ችግሩ ካሜራ ብቻ ከሆነ ምንም ችግር የለውም ለካሜራ አትፍሩ አትንቀጥቀጡ። ወላሂ ክላሳችሁ ካሜራም አድርገውባችሁ ከሆነ አላህ ይጠይቃቸዋል እነሱ ማለት ነው። ግን እናንተ መታየት የሌለበት ገላችሁን ሸፍናችሁ ኖርማል ነው፣ በቃ እነሱ የእናንተን ነገር ለማየት እንትን ሲፈልጉ አላህ ይጠይቃቸው። ሌላ ችግር ከሌለ የደሞዝ ችግር ከሌለ ስሩ አርፋችሁ ስራ። በተለይ የቪዲዮ ለአዳዲሶች ነው ጠፍታችሁ ምሰሩ። እቃማ ያላችሁ ከሆናችሁ ግን እንዳስፈለጋችሁ ቤት መቀያየር ስለምትችሉ እናንተ መቀየር መቻል አለባችሁ። ግዴታ አይደለም ለእኔ ግዴታ አይደለም። ካሜራ መኖር ምን የሚያስፈራ ነገር የለም። ክላስ የሚደረግ አዲስ ነገር አለ እንደ ሄቶች ጸጉራችን እንከፍታለን ወይ እናበጥራለን ምናምን ቅባት እንቀባበለን። አዎ ጸጉር መክፈት ብቻ ነው የሚቀርብን። ገብታቸው ለ እንደውም ሽንት ቤት ታጥቦ እዛው አደራርቆ ልብስ ቀይሮ መውጣቱ ለእኛም በጣም ጥሩ ነው። አንደኛ ከሙከየፍም ይጠብቀናል። አሁን የስንቶቻችን ገላ ነው ሙከየፍ ሰርስሮት በጣም በሽተኛ ይሁን ነው እና ካሜራ ምንም አያስፈራም እያልኳችሁ ነው። በጣም ብዙ እህቶች በፍራቻ ወይኔ ጉዴ ምናምን እያሉ እያበዱ ነው ያሉት። ስራቸው እየፈቱ ነው ያሉት። ሳይፈልጉ አገራቸው እያሳፈሯቸው ነው ያሉት። በዚያ አጋጣሚ ደግሞ አዳዲስ እህቶች ቤት ተቆለፈብኝ ምናምን የምትሉ እህቶች፣ አረብ ሀገር ማለት ነው ቤት ይቆለፋል። ቤት ይዘጋል። ባይቆለፍም እንኳን ማንኛውም ቤት ክፍት አይተውም። ቀንም ማታም ይዘጋል። አትጨነቁ፣ አትፍሩ ነው የምላችሁ። በዚህ አጋጣሚ የቶቼ ባላችሁበት ቦታ አላህ ይጠብቃችሁ። ስራ ለመፍታት እንደዚህ አይነት ጭንቀት ነገር አሁን አዳዲስ የምትመጡ ቶቼ ቲክቶክ ኢቨን ስትቀርጹ በጣም ተጠንቀቁ። ምክንያቱም አዲስ ስትመጡ ሲም ካርዱ ምናምን እነሱ ስለሚገዟላችሁ ማለት ነው። የእናንተ ቁጥር ሴፍ ስለሚያደርጉት ለምታደርጉት ነገር ለምትቀርጹት ነገር በጣም ተጠንቀቁ። ምክንያቱም በእነሱ ዋይፋ ስለሆነ ስልካችሁ እነሱ ጋ ሴፍ ስለተደረገ የምታወሩት ነገር እያንዳንዱ እነሱ ጋር ይደርሳል። ለምታወሩት ነገር በጣም ተጠንቀቁ እህቶቼ ምክንያቱም አዲስ ናችሁ ምንም አታውቁም። እያወቃችሁ ስትመጡ ሙሉ ለሙሉ ራሳችሁን እንትን ታደርጋላችሁ ማለት ነው እና ራስ መጠበቁ ጥሩ ነው። አሁን እዚ ጋ ሀይ በሉኝ ብላለች እህቴ። ማን ሀይ ቢሉሽስ? ውጪ፣ ከዛ ቤት ካሉሽ ልትወጪ ነው። ውጪ ሊሉሽ ይችላሉ። ግን ደግሞ ማንም ሊረዳሽ አይችልም። የወጣችሁበት አላማችሁን እስክታሳኩ ድረስ የባሰ ችግር ከሌለ ስራችሁን ብትሰሩ እንደእኔ የኔ ምርጫ ነው እላችኋለሁኝ። በተረፈ በጣም ነው የምወዳችሁ እህቶቼ፣ በጣም አከብራችኋለሁ። ለቻናሊም ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እና ሰላም አለይኩም አላልኳችሁም፣ ምክንያቱም ቪዲዮ እንዳይረዘም ብዬ ስላሰብኩኝ። እና ረመዳነስ እንዴት ይዛችኋል? ራሳችሁን ጠብቁ፣ ምግብ ብሉ፣ ፈሳሽ ነገር አብዝታችሁ ጠጡ። የተወሰነ ሰዓት እረፉ። እግራችሁን እንትን እያላችሁ እግራችሁ እንዳያማችሁ። ይሄ ቀን ያልፋል። ሁሉ ጊዜም እንደዚህ ሆኖ አይቀርም እላችኋ አለው። እኛ ያው ብዙ ጊዜ የቆየን እህቶች ወይም ደግሞ ቤት መቀያየር መብት ያለን እህቶች ብንቀይርም ብንወጣም እንቀይራለን። ግን አዳዲስ የሚመጡ እህቶች ደግሞ በአሁኑ ሰዓት በተለይ ሳውዲ አረቢያ ሲሆን ተናዚል የለም እና ቤት ለቤት ስትቀያየሩ አንድ ወር ሰርታችሁ ብር ብታመጡ ቢሮ ነው የሚወስደው። እንደዛ ቤት ስትቀያየሩ ማለት ነው። ችግር የለውም፣ እንዳላወቀ ሰው ሆናችሁ ኮ ማለፍ ይቻላል። እውነቴን ነው። አዲስ እስከሆናችሁ ድረስ አብዛኛው ነገር እንዳላየ ሆናችሁ እስክታውቁ ድረስ፣ እስክትነቁ ድረስ እንዳላየ የሆናችሁ ብታልፉ ትላለሁ። ስላዳመጣችሁን እጅግ በጣም አርግ አመሰግናችኋለሁኝ። በቀጣይ ባሪ ቪዲዮ መለሳለሁኝ።